ስለልጆ የአይቲንጃ ኖ ተባጠባጣችን ባጃጅ ካወራች አብዬ ስለሉቦ ልጅ አሁን እድለኛ ሰዎች ብቻ ናቸው የአንቺ አይነት እህት የሚሰጣቸው ከነዛ መሃል አንዱ በመሆኔ ደስተኛ ነኝ። እህቴ ታላቁ ነች። ተቆጥተሻል? ሌላ የት ነው የምትኖረው? ብዙ ጊዜ አብይ አንድ ያመጣሻት ቦታ ከየት ነው? ሰላም ሰላም! ውድና የተከበራችኛ እንቁና ተወዳጅ ቤተሰቦቼ እንዴት ናቸው? ያለው አልሐምዱሊላህ። እንዴት ናቸው ቤተሰቦቼ? ስራ እንዴት ነው? ዛሬ ከተገናኘን ከብሪጅ ቪዲዮ በኋላ አልተገናኘንም፣ ማለት በእኔ ቻናል አልተገናኘንም እና ናፍቃችሁ ነበር ማለት ዛሬ ደግሞ የደስታ ቀን። ቤተሰቦች እንደምን ምን እንዳትሉኝ፣ በጣም ደስ ብሎኝ ነው የመጣሁት። ማለት አንድ እህታችን ምሳ ጋብዝልን ምናምን ብላኝ ነበር እና ዛሬ ያበደ ምሳ ልጋብዛችሁ ነው። ጀሚል አብዬ ሉቦን እኔ ፏ ብያለሁ። ከዚህ በኋላ ያለው እነሱ ሶፋ ብለው ይጠብቁኛል ብዬ አስባለሁ፣ አልነገርኳቸውም ለጀሚል። ከዚህ በኋላ ነው ሄደን ለበቀደሙ ልብስ አልብሰ ምናምን ይዘናቸው የምንወጣው እና ቤተሰብ፣ ይህም ቪዲዮ እስከ መጨረሻ ይልኝ። ይህም ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሼር አድርጉልኝ። እወዳችኋለሁ ቤተሰቦቼ። ተባላላችሁ እሺ፣ ከኛ ጋር ወይኔ ጉንፋን። ቤተሰቦች እወዳችኋለሁ እና እናንተም ከኔ ጋር ትበላላችሁ። እሺ ቤተሰቦች፣ አንድ ለእኔ ስጎርስ አንድ ለእናንተ አጎርሳለሁ። ስራ ያደከማችሁ እህቶቼ፣ ወደ ሀገር ቤት መግባት የምትፈልጉ እህቶቼ ፈጣሪ ወደ ሀገራችሁ ያስገባችሁ። ድካም ያለባችሁ ደግሞ ፈጣሪ ያግዛችሁ። እናንተም እኛም በጸሎታ አስቡን። ሁሌም ዱአ አድርጉልን። ሁላችሁም በሃይማኖታችሁ ዱአ አድርጉልን እና ቤተሰቦች ከዚህ በላይ ንግግር አላብዛባቸው፣ ቤቱን ሰብስክራይብ አድርጎት እንዳትረሱ። ይህም ቪዲዮ ደግሞ ከኔ ጋር እስከ መጨረሻው ቤተሰብ እንዳታሳልፉት። ያው ማለት ሰው ሲደሰት ያስደስታችኋልና አሁን ላይ ዛሬ አብረን እየተደሰትን እስከ መጨረሻው እናየዋለን። እኔድ ሜራማን ዳኒ እንዴት ነው አባል እንግዲህ ቤት እንዴት አደርሽ? ሰላም። እንግዲህ ቤተሰቦች ደርሻለሁ። የዘዋዩን ነገር እንደ ዘዋይ አይደለም። አሁን ኦልሬዲ ከከተማ ወተን የተፈጠረው አይታችኋል። ቤተሰቦች ይሄ እዚሁ ከተማ ውስጥ ነው። ፋ ብለን ኢንጆይ እናደርጋለን ብዬሽ አስባለሁ። ይኑሩ ሁላቸውም ብላችሁ እኔ ሁሌ እንደዚህ ሲሆን ማለት ነው፣ ቤቱ እንዲህ መውጫውና መግቢያው ላይ ጸጥ ሲል አብዬ ወይ ቡና እያፈላች ነው አይደለም? ወይ ቡና እየጠጡ ነው ወይ ደግሞ ቡና እያፈላች ነው። ከሁለት አንዱ። ጀሚል ማታ እኔ ጋር አይደለም ያደረው፣ ቤት አልመጣም፣ እዚህ ያደረው። ከዛ አልደወልኩለትም፣ አሁን ሰርፕራይዝ ላደርገው

መጣች አሁን፣ ሰፈር ላይ ሙሉ እፈልጋታለሁ። ባባ፣ ምሳ ልምበላ ነው የመጣው የለችም፣ እዚህ አሁን እኮ። እኔ ስልክ እየደወልኩልህ ነበር። ጠፍታለች፣ የለችም። አቀልድ፣ ፕራንክ አይደለም። አብዬ፣ ልትሄዱ ነው? ፈልገናት፣ እዚህ ሰፈር ቦታ ፈልገናት። እሺ፣ የት ነው የምንፈልጋት? እንሂዳ አብዬ አብዬ አብዬ ሰላም አላልሽኝ እኮ ምነው? ምን ሆነሻል? ለምን ተጣልታችሁ ነው አብዬ? እና እሺ ለምን እንደዚህ ጀሚል? ምን ነሽ እንደ አብዬ ቀን ላይ ተናግራታለች ምናምን ብሎኝ ማታ አልመጣችም አለው። እዚህ ማታ የማልመጣች ነው በቃ እንደዚህ። አሁን አንዳንድ እንደዚህ ነው የምትመጣው፣ ትጠፋለች። ከዚህ በፊት ግን ደግሞ እንዲህ ቤተሰብ ምናምን ጋር ይሆናል፣ አንዳንድ ሰዎች ጋር ነበር የምትሄደው። ስልክ ስደውልልህ እኮ አይሰራም ስልክ አብዬ እሷ አብዬ የምታውቀው ቦታ ስላልኩ እሷ፣ የት ነው? እኔ ቦታ ቦታ ሌላ ነው። የት ነው የምታገኛት?

አብዬ ስለ ልቦ ልጅ ከወራች አሁን ሌላ ጊዜ ሄዳ የት ነው የምታገኛት? ቤት ማለቴ ይሄ ዘመድ ጋር ምናምን ሄዳል ማለት እንዲ ዘመድ በቃ ዝም ብሎ እንትን የተዋወቀቻቸው ልጆች ጋር እነሱ ጋር ጅና በቃ ምን ወይዛቱ ቤተሰብ ባልጠበኩት ወይ ክዋልኮ ላይ ግራ ገብቶኛ እህቴ የኔ የት አንቺ የመልካም ሴት ተምሳሌት ነሽ። የኔ የውዋ ከቃል በላይ ነሽ። እዚህ ዓለም ላይ እድለኛ ሰዎች ብቻ ናቸው የአንቺ አይነት እህት የሚሰጣቸው ከነዛ መሃል አንዱ በመሆን ደስተኛ ነኝ። እህቴ ታላቅ ሆነሽ ተቆተሽኛል፣ ወንድም ሆነሽ መክረሽኛል፣ ታናሽ ሆነሽ ታዘሽኛል፣ እናት ሆነሽ ተንከባከበሽኛል፣ አባት ሆነሽም አድርገሽልኛል። ይኔ ውደዋት ወድሻለሁ። ተለየችኝ በክፉ ቀን በጎደሎ መዳኛዬ ማስረሻዬን ስጡኝ ትሎ ተችኝ። በክፉ ቀን በጎደሉ ጨነቀኝ እኮ ጀሚል፣ በሩ አዘጋ። ቪዲዮ ይቆምናል። እንሄድ በቃ።

አንተ እሷ የሌለችበት አላቀው ማለልከ? እሷ ካለች ነው ማቋለ። ጀሚል ተረጋጋ። እስኪ መጀመሪያ ከዚህ በፊት ጠፍታ ማለት ነው እንደዚህ ጠፍታ? በሌላ ነገር እንትን ብላ ተናዳ ጠፍታ? በስንት ግን እንትን ብዬሽ እኔ ና አይነ ነገር ገጥሞኛል አያውቅም። ከዚህ በፊት ሉቦም ጠፍታ አላውቅም። አብዬም ሲጣሉ ገጥሞኛል አያውቅም። አንዴ ንገሪኝ፣ ወይ አንቺ መሄድ ካልፈለግሽ፣ እኔና ጀሚል ንገሪኝና የምትኖርበት ቦታ

ጀሚል ልዝጋውና፣ እኔ ቪዲዮ እንሄዳለን። መጀመሪያ እናረጋጋታ። ሲጀመር ቪዲዮ ም ይቁም። ቤተሰብ ለነበረን ቆይታ ይመስል ነበር። ማይሆን ነገር ባልጠበቅኩት መንገድ ብቻ እንደዚህ አይነት ነገር አልጠበቅኩም ነበር። ቤተሰቦች፣ ቤተሰብ ለነበረን ቆይታ ይህን ይመስል ነበር። ወዳችዋለሁ። አትጨነቁ።